አሰላሙ ዓለይኩም ወረሕመቱላሂ ወበረካቱህ እንደምን አላችሁ ተመልካቾች? ሰላም ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላ። እናንተሳ? እኔ ደህና ነኝ። እንግዲህ ዛሬ ለየት ያለች ፕራንክ፣ በጣም ክፉ ሪል ያስብላት የሚችል ፕራንክ ይዤ መጥቻለሁ። ይህንን ቪዲዮ ግን ላይክ አድርጉ፣ እኔ ፕራንክ ሳረጋት ላይክ እያየሁ አይደለም እ ከቻለ ሰብስክራይብ ምንም አድርጉ። ለማንኛውም ዛሬ ምንድን መሰላችሁ? እኔ ፓስፖርትም ሁሉን ነገር ጨርሻለሁ እና እንዲያውም በጣም ወደ ሳዑዲ ሄዳለሁኝ በቃ ማያልኩኝ ያው የእኔ ዲስኤምባሲ ስለሆነ በአብዛኛው ያስገድለኛል ብዬ ምናለሁ። በአሁኑ ነገር ግን እሄዳለሁኝ እያልኩ ቁጭ ብድግ እያልኩ ነው፣ ስራ መረረኝ ፉ እያልኳት ይዣታለሁ። በእርግጥም ያው ስራ እየበዛብኝ እረፍት፣ ጠዋት የወጣው ማታ ነው የምገባው፣ በዛ ምክንያት እየጠፋ ያለ ነው። ዛሬ ግን ቀጥታ ደ እየተደዋወርኩ መሮኛል፣ በቃ ቶሎ ብለሽ ጨርስልኝ ፓስፖርትን። እኔ ምርር አለኝ፣ ምግቡ አይጣፍጥ፣ ኑሮ አልጣፈጠ በቃ እኔም እንዲፍት ማለት የለብኝም፣ ምናምን ብዬ የሌለ ብስጭት የሌለ በቃ ተመሳጭቼ ምናምን ፊቴን በቃ ፍሪዝ አድርገዋለሁ። ዛሬ አብራችሁ ተከታተሉ ማለት ነው እና ጉድ ተመልከቱ እና ልብስሽ አያምረኝ፣ ሁሉ ነገርሽ በቃ ምግብሽ ጀምሮ እኔ የግድ ነው እንጂ ያለሁት በቃ ኑሮ አይደለም እየኖርኩ ያለሁት ብዬ ቅውጥ አረገዋለሁኝ። ዛሬ ጉዴን ተመልከቱ። ዛሬ ይሳካልኛል በደንብ ያው ተንኮሉን ነኝ እያሸነፍኩኝ ያለሁት በእርግጥ ። ነገር ግን አሁን አታስበውም። ሲጀመር ገና መጥቼ አልተጣጠብኩም ራሱ ከስራ እንደመጣ ሁነው ያሰብኩት ይሄን ነገር። እንግዲህ ተመልካቾች ዛሬ ድረሱልኝ፣ የመጨረሻ ነው። ይሄውና ካሜራውን ከበር ጀምራ ስትገባ እንድናያት ይው ተመልከቱ። በዚህ ተሸፍኖ ነው ያለው ትንሽ ብቻ ነው የሚታየው። ያው እንግዲህ ከውስጥ አድርገን እንትን ብየዋለሁ ማለት ነው። ከውስጥ እንትን ብዬ መመጋረ እየሸፍኘዋለሁ ምታዩ እንደገና ወደዛ ነው። ለማንኛውም አብራችሁኝ ሁኑ። እንግዲህ ተመልካቾች ይኸውና፣ ይህን ድብቅ ያለው እንደምትመለከቱት ፋርግ ያለው ከበር ጀምራ ስትገባ ትታያለች። ቁጭ ልበልና እንግዲህ የምታይ ይመስለኛል። እደውል ምዜ ፈላ ዛሬዎችም ሄሎ፣ ሄሎ እዛ ቤት እያወራሁ ከልጆቹ ጋር የተጫወትኩ ይሄ ነው። እንደው ምርር ብሎኛል። አሁን ሳንተ እንደው አልቻልኩም። እስኪ ፓስፖርቱን ምን አደረስከው ቀጠሩ እ ምን አደረስከው ቀጠሮ ሁሉ? አዎ የፓስፖርቱን የሰጠሁህ፣ ግን ፓስፖርት ግን አመወስደህ ምነው? ጨርስልኝ ብዬ ነበር። አልጨረስክም አልጨረስክም እኔ እንደው ተቃጠልኩ እኮ ኑሮ አይደለም፣ መኖር ያዝኩት እኮ እኔ ምንም እኮ። እህሉም እየተበላልኝ አይደል? ኧረ እኔ ይሄ ኑሮ አይደለም። እኔ ወሰደኝ በቃ አልቻልኩም። እኔ እዛ ሀገር አ ያው ደግሞ በቃ ስራ ገባ አንተ የሚበላው አጥም ማለት ነው አንድ የሚጥም ነገር አላየሁም ማለት ነው እኔ እኔ ት ሀገር መውጣት ነው እንደምን ብለህ አያስወጣኝ ጨርስልኝ ተስተው ለቀ እኔ እመጣለሁ አዲስ አበባ በቃ እኔ በቃኛል እ እንደዚ ሀገር ተቃጠልኩኝ። እኔ ኑሮ አይደለም። ሲ የምንለብሰው ቡትቲ ደህና ደህና ልብሷን አትለብስ፣ በቃ የምታበላኝ ደህና ነገር አትሰራልኝ። እንቅልፍ መኝታ የለኝ። በቃ ኑሮ እንደው ዝም ብሎ እኔ ተኮስኩሶብኛል። ቆይ መጣች ደግሞ። እስኪ አውጣኝ፣ እኔ እንደምንም ብለህ እያፈልግም። እኔ በቃኝ በቃኝ፣ እረ ታውቃለች፣ እሷም ገብቷታል። ምን ምን ትረዳኛለህ፣ እያወቅህ ታውቃታለህ። እሷ ምን እንዲህ ትለኛለህ አንተ ደግሞ ምን ይገባታል እያለ ነው ደግሞ አንተ። እያዳመጠች ነው፣ ዝም ብላ ቆማለች በቃ እኔ እንደምን ብለው ሰደኝ። እስከ ዛሬ ልጅ ብዬ ተሰቃየው። በጣም እኔ የተጎዳሁ የተጎዳሁ እኔ የተጎዳሁ ሆነ የተጎዳሁ ብታይ እኮ አታውቅኝም። አሁን እኮ ሰውነቴ አንተ ነህ የተጎዳው? እኔ ከሳውዲ እኮ አንተ ኢትዮጵያ ገብተን እንደፈለክ ስትቧጭ እኔ እኮ ልጅ ይዤ ነበር ልጅ